ስሙ ስሙ ውዶቼ ትላንትና ማለት ነው የዳጊ ቤት ማለት ነው ዳጊ ዳጊ ጉቶ ማለት ነው ዳጊ ዳኒ ሳይሆን ዳጊ የዳጊ ቤት የተለቀቀው ቪዲዮ ለእኔ ተላከለኝና ትላንትና የሀይሚን ፎቶ አድርጎ በነገራችን ላይ ሀይሚ ሀይሚ አለባበሷ ምናምን ቆጭ ነው። ባለልደቷም ሀይሚ ናት። ሌላ ባለልደት እንግዲህ እኔ አላየሁም እና አጋጣሚ። በሚዲያ የሚያውቃት ከዛ በልደት አጋጣሚ የተዋወቃት እንግዲህ ሀይሜናት አለባበሷ ምናምን የሀይሜ ነው፣ ግን የሆነ ነገር ጸጉሯ ተለየብኝ። ጸጉሯ ብቻ ግን ለየት ያለ ነው፣ ግን ሁሉ ነገሯ ሀይሜ ነው የሚለው እና ሀይሜ ነው የሚመስለው እና ኮሜንት ስር ደግሞ እንዳለ ሀይሜናት ሀይሜናት ነው የሚሉት እና በቃ የሆነ ነገር እንዳሰበ ይሄ ዳኒ በሬው ማለት ነው የሆነ ተንኮል ነገር እንዳሰበት በደንብ በደንብ በደንብ በደንብ በደምብ አድርጌን የተረዳሁት ትላንትና። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝዝፍ ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ በድጋሚ መጥቻ አለው አንድ የሆነ መረጃ ሼር ተደርጎልኝ ነው በ በቴሌግራም እና ሼር የተደረገልኝም ደግሞ የዳጊ ቪዲዮ ነው። ዳጊ በሬው እና ዳጊ እንግዲህ ያው ሁላችንም የምናውቀው የሜሪ ጓደኛ እንደሆነ ነው። ከሜሪ ጋር ብዙ ነገር ቪዲዮ ይሰራሉ። ብዙ ጊዜ እኔ ብዙ ጊዜ አልከታተላቸውም እና አላየሁትም የትላንትና ቪዲዮ እና ኮሜንት ምስር፣ ደግሞ ቃልኪ ሂጅና ዳጊ ቪዲዮ ላይ ምን እየተባለ እንደሆነ ብለው ኮሜንት ጽፈው ነበር ግን ነበር ግን ጊዜም ስለአላገኘሁ አልገባው መሽቶም ስለነበረ ማለት ነው። እና ግን እንደ አጋጣሚ ቴሌግራም ስገባ ዛሬ የዳጊ ቪዲዮ ሼር ተደርጓል፣ እና ገብቼ ሳዳምጠው ግልጽ አድርጎ ሀይሚ ናት ባይልም፣ ግን የሀይሚ ፎቶ አድርጎ በሆነ በልደት አጋጣሚ እንደተዋወቃት ከሆነ ጓደኞቹ ጋር እና ከሷ ጋር ፎንቃ እንደገባለት ምናምን። በነገራችን ላይ ያው ሀይሚዬ የምትወደድ ልጅ ናት፣ የምትፈቀር ልጅ ናት። ግን ደግሞ ሀይሚ የምትፈልገውም ሆነ የምታፈቅረው ብሩኬና ብሩኬም ብቻ ነው። ብሩኬም ደግሞ ሀይሚና ሀይሚን ብቻ ነው የሚወደው የሚያፈቅረው። ነገር ግን እነዚህ ሁለት ልጆች አሁን አጉልልህ ውስጥ ናቸው። ያልሆነ ነገር እልህ ተገባብ ተዋል ስለዚህ እንደ አጋጣሚ እንኳን ሀይሚ ዳጊ ጋር ብትሄድ ዳጊ የታወቀ ነው ብሩኬ ለመበቀል ነው። ምክንያቱም የራስህን ህይወት ኑር ምናምን እያለው ነበረ። ብሩኬ ደግሞ እኔ ህይወት ውስጥ እንደዚህ አይነት ወንድ ቢገባ አጋጭቼ ነው ምጥለው እያለ ነበርና በዚሽ ነገር ዳጊ ተብዬው ቂም ስለያዘ ብሩኬን ለመበቀል ነው። አሁን ሀይሜንም የፈለገበት ምክንያት እንጂ ፍቅር ይዞኛል ምናምን ያለው አሁን በጭራሽ ሀይሜን አፍቅሯት ወይም ደግሞ ሊያፈቅራት ይችላል የሚለው ነገር በጭራሽ አይምሮ ውስጥ የለም። ሊያፈቅራትም አይችልም። ሲጀመር ዳጊ ማለት የድራማ ሰው ብቻ ነው። ድራማና ድራማ ነው እሱ የሚያምርበት እንጂ ለፍቅር በጭራሽ አይሆንም። ፍቅርም ይዞት አይደለም፣ ብሩኬን ለመበቀል እንጂ ማለት ነው። ቢሆን እንኳን ሁለተኛ ነገር ደግሞ ሀይሚ ምናልባት ዳጊ ጋር ብትሄድ፣ እንዳው እንዳጋጣሚ፣ ምክንያቱም እነዚህ ሁለት ልጆች ማለትም ሀይሚና ብሩኬ የፈለገ ነገር ያክል ውስጣቸው ፍቅር ቢኖር ቢዋደዱም ቢፋቀሩም፣ ነገር ግን አሁን ላይ አጉል ሴጣንና እልህ የሚባል ነገር በመካከላቸው ገብቷል። ስለዚህ ሁለቱን ጋር እልህ አለ። ብሩኬ ሰሞኑን ካደረገው ነገር አንጻር ሀይሚ ዳጊ ጋር ብትሄድ እኔ ልፈርድባት አልጨልም፣ ምክንያቱም ዳጊን ወደው ወይም ፈቅደው ሳይሆን ብሩኬን ለማናደር ልትል ትሄድ ትችላለች። ለምን ብሩኬ በቀደም አጠገቧ ሴት ይዞ መጥቶ፣ ለዛውም ልዩ በሆነች ቀን በሷ ሲሳሰም ነበረ። ማለት በቃ ስሟታል፣ ኦሬዲ ጉንጯን ስሟታል። ስለዚህ ይሄ ደግሞ ለሀይሜ ትልቅ ጉዳትና ትልቅ ስብራት ሆኖባታል። እና ምልላችሁ ፈልጌ ነው እነዚህ ልጆች ማለት ነው ወደ ከባድ ብሽሽቅ ውስጥ ወዳልተፈለገ ወደ ሌላ ወደ ሌላ ነገር እና ነገሩ እየቀጠለ እየሄደ እንደሆነ ለነግራችሁ ነው። እና በጣም ስለገረመኝ ነው። ምክንያቱም ሁን ሜሪን ትላንትና እንግዲህ፣ ሜሪ ማለት ረጅም ጊዜ አብረው ያሳልፈች ነው። ከዚህ በኋላ በእርግጥ ስለ ትዳር ያወራው ነገር ምናምን ነገር ሪስፔክት የሚደረግ ነው። ስለ ትዳር ያለው አመለካከት እናከበር። ግን ይህን ያክል ጊዜ ሜሪ አብረው ኖራለች። ስለዚህ ከሜሪ ጋር ብትቀጥል ነው የሚሻልህ ዳጊ ማለት ነው። ሁለተኛ ነገር እንደ ምናልባት አሁን ሀይሚ እንደ እልህ ስላለባትና በብሩኬ ስለተናደደች ነው እንደ ምናልባት ወደ አንተ ህይወት እንኳን ብትመጣ ልትመጣ የምትችለው እንጂ በጥረሽ አንተን ፈልጋህ ወዳህ ፈቅዳህ የምትመጣ እንዳይመስልህና ሌላ ስሜት እንዳይሰማክ እንዳይመስልህ። ምክንያቱም ሀይሚ ብሩኬና ብሩኬ ብቻ ነው የምታፈቅረው፣ ልንገርህ ብዬ ነው ዳጊ እንዳትጎዳ ማለት ነው። ሁለተኛ ሃይሚ ልጅህ እንጂ ሚስጥህ ልትሆን አትችልም። በምንም አትገናኙም፣ በምንም አትመጣጠኑ። ሁለተኛ አንተና ሃይሚ በምንም አንተ ማለት ይሄ ድራማ ሰው ነህ። ዝም ብለህ በቃ የሆነ ድራማ ሰው ነው። ብቻ ይሄ ቡድን የእነሱ ቡድን የድራማ ሰው ነው። በቃ ድራማ እንጂ ቁም ነገር አይሆኑም። ሲጀመር የእውነት ፍቅር ምናምን አይሆኑም። በፍጹም ማለት ነው። እኔ አንድ ሃይሚና ብሩክ አሁን ቢሰሩ የሚሄድባቸው ከነማጋ ማጋ መሰላችሁ። ለምሳሌ ከነ ኤፊ ጋ፣ ከነ ዊና ጋ ዊናና ኤፋ እና ሚስቶቻቸው የእውነተኛ ፍቅር ትክክለኛ ፍቅር ያለበት ከነ ህያብ ጋ በቃ አሉ። ትክክለኛ ከነ ብሩኬ ጋር የሚሄዱ፣ ከነ ሃይሚ ጋር የሚሄዱ ትክክለኛ ሰዎች ማለት ነው። የቤት ልጆች ልክ እንደነሱ ጨዋ የተከበሩ ደስ የሚሉ ፋሚሊዎች አሉ። ከነዛ ጋ ነው ሀይሚና ብሩክ መስራት ያለባቸው። እና ሜሪ ሜሪ የምትባለው እንግዲህ እሷም ድራማው ላይ የድራማ ሰው ናት። ታውቃላችሁ፣ የአብርሽና የሩታን ህይወት ብጥብጥ ብጥብጥ ድራሹን ጥፍት አድርጋ እየለቀቀች ሴት ናት ሜሪ ማለት ማለት ነው። ታውቃላችሁ፣ አብርሽን በጥፊ እስከ መምታት እስከ ማለያየት ሩታን አብርሽን ብዙ ብዙ ብዙ ብዙ ድራማ እየሰራች ነበረ በአብርሽና በሩታ ላይ እና አሁንም ደግሞ ያንን ድራማን ለመድገም ወደ ሀይሚ ህይወት እየመጡ ነው እነዚህ ሰዎችና ሀይሚና ብሩኬ ከቻላችሁ ንቁ። እልህ መበሻሸቁ ያጉል እልህ ውስጥ መገባበቱ ለእናንተ ምንም ይጠቅማችሁ ነገር የለም። ምክንያቱም መበሻሸቅ የሆነ ለሴጣን ክፍተት መስጠት ነው። ሌላ ምንም የምታተርፉት ነገር የለም። እውነቴን ነው የምላችሁ፣ የእውነት ሀይሚና ብሩኬ ማለት ነው። አሁን ላይ እየተጫወታችሁ ያላችሁት ህፃን ነው በቃ ሕፃን ሕፃን ምክንያቱም አሁን ብሩኬ ሰሞኑን ካደረገው ነገር አንጻር ሀይሚ ከዚህ በኋላ በቀላል አትመለስም እናቴ ስለዚህ አሁን ዳጊጋ እንደውም ተገናኙ የሚባል ነገር ነው የሰማሁት ተገናኙ የሚባል ወሬ ራሱ ሰምቻለሁ እና ሀይሚዬ ከዚህ በኋላ ቢያንስልህ ውስጥ አትግቢ በእርግጥ ብሩኬ ይቅርታ ቢጠይቃት እኔ አንዳንዴ ብሩኬ ማለት ነው ነግር ሆነ ፍቅር አያውቅም ለማለት ራሱ በቂ ምክንያት አለኝ ለምን ይሁንን ለየት ያለ ነገር የሆነ በቃ እስኪ አበባ ዲኮር ሰርተ ምናምን ነገር እስኪ በርከክ በልና እስኪ እንዲ ይሁንሽ ነገር ስጣት። በቃ ልክ እንደነ ህያብና ሀይብ የምትፈልገው በቃ እንደዛ ነው። ትክክለኛ ፍቅረኛ አለኝ ማለት ትፈልጋለች። ልትኮራብህ አለኝ በቃ ሙሉ ለሙሉ በኮንፊደንስ ስለ አንተ ልትናገር ትፈልጋለች፣ እና አንተ ደግሞ የነቃህ አይመስለኝም። ብሩኬ ፈዝሃል፣ ፈዝሃል። እንዳታመልቀ እንዳታመልጥህ ይቺ ልጅ። ትላንትና ደግሞ እንዴት አምሮባት እንደነበረ በቃ ውበቱ እንድፍት አድርጎባት ነበር።